ለረዥም ጊዜ ሰዎችና ትሮሎች በሰላም ተስማምቶ ኖረዋል። በመጨረሻ ክርስትና አውሮፓን ተቆጣጠረና ለአፈ ታሪኮችም ታጋሽም አልነበረም። ኖርዌይ ንጉስ ኦላፍ ወታደሮቹን ልኮ ትሮሎችን ከዋሻ ውስጥ ወደ ፀሐይ ብርሃን እንዲጎትታቸው ያደረገ ሲሆን ይህም ሁሉንም ወደ ድንጋይነት ለወጣቸው። ወታደሮቹ ያገኙትን ትሮል ሁሉ ለመግደል አገሩን ይዘዋወሩና ብዙም ሳይቆይ ትሮሎቹ እንደ የቤተ ክርስቲያን ደውሎች ያሉ የቤተ ክርስቲያን ምልክቶችን መፍራት ጀምረው፣ በእልቂቱም በምሪቱ ላይ አንድም ትሮል እንዳይታይ ያደረገ ይህ ታሪክ አንዲት ትንሽ ልጅ ከመተኛቷ በፊት በአባቷ የተነገራት ሲሆን ይህም እሷን የቀሪታ አካል ተመራማሪ እንድትሆን ማነሳሳት። ከ30 ዓመታት በኋላ በጆቶኒማን ተራሮች አንድ ሚስጥራዊ ሰው ወደ አንድ ካቢኔ ገብቶ ዙሪያውን ሲመለከት በኖራ ተይዞ መደብደብ ጀምሮ አልፎ ተርፎ እሷ ልትወጋውም ተዘጋጀች። ሆኖም እሱ የሥራ ባልደረባዋ የሆነው አንድሪያስ መሆኑን ስትረዳ አቁማ በጠረጴዛው ላይ ስለ አፈ ታሪኮች ብዙ መጽሐፍት እንዳሉ አስተውሎ አሁን ምን አይነት ምርምር እያደረገች እንደሆነ ሲጠይቃት ነገር ግን እሷ ለመናገር ፈቃደኛም አልሆነችም። አንድሪያስ የኖራን እርዳታ ለመጠየቅ መጥቷል፣ ምክንያቱም ከሶስት ዓመታት በፊት እውቀቷ በተራሮች ውስጥ ያገኙትን ግዙፍ ትሮል ወታደራዊ ኃይሉ እንዲያሸንፍም ረድቶ ነበር። እሷም የትሮል ኮሚሽኑ አባል የነበረች ቢሆንም ነገር ግን አዲሱ መንግስት ከቀድሞ ሙሰኛ መንግስት የተለየ እንዳልሆነ ስትገነዘብ ስራው አለቃ አሁን ወደ ቤተ መንግስቱ እንዳትሄድ የሚከለክል ትእዛዝም ተሰጥቶባታል። በእቃዎቿ መካከል የእሱም መጽሐፍ ያገኝና ኖራም መጽሐፉን በመጨረሻው የትሮል ጥቃት ለሞተው አባቷ መታሰቢያ ስላደረገውም አመሰገነችው። አንድሪያስ እሱ ያገኘውን እንድታይ አባቷ የሚፈልግ እንደነበር ይጠቁምና ኖራ በመጨረሻ ከእሱ ጋር ለመሄድም ተስማምታ፣ በሄሊኮፕተር ጉዞ ወቅት አንድሪያስ ኖራን ምስጢራዊነትን እንድትጠብቅ የሚያስገድድ ስምምነት እንድትፈርም አድርጎ እሷን በስሟ ምትክ ትንሿ ትሮሊ ሞሊ ብላ ጽፋ የሞርት ኃይል ማመንጫ ጣቢያ ደርሰው ከፕሮፌሰር ምለርና ከዋንግል ጋር የተገናኙ ሲሆን እነሱም በመጨረሻው የትሮል ጥቃት ወቅትም በቦታውም ነበሩ። ፕሮፌሰሮቹ ኖሯን ወደ አንድ ዋሻ ወስደዋት በሁለተኛው የዓለም ጦርነት ወቅት ስለ ተባባሪዎቹ የጥፋት ስራዎችም እየነገሯት የመጀመሪያው የአቶሚክ ቦምብ ለመስራት የሚደረግ ውድድር ነው ብለው ቢናገሩም ነገር ግን ይሁን የተባለ ትሮል ፍለጋ ሽፋንም ብቻም ነበር። አሁን በኖራ አይን ፊት ለፊትም ግዙፍ ትሮልም ይታያል። በርካታ ሳይንቲስቶች በዚህ ትሮል ላይ ምርምር እያደረጉ ሲሆን እነስ ሲባል በዙሪያው ሊገሉት የሚችሉ የዩቪ መብራቶችም ተጠክለዋል። የፕሮጀክቱ መሪና የዝግመተ ለውጥ ባዮሎጂስት የሆነችው ማሪዮን ራሷን አስተዋውቃ ኖራ በዚህ ውስጥ እንድትሳተፍ እንዳልፈለገች ስትገልጽ፣ አንድሪያስ ፕሮጀክቱ ምንም ለውጥ እያሳየ ስላልነበር እንደሚዘጋ ጠቁሞ ስለዚህ እሱ እርምጃ መውሰድም ነበረበት። ማሪዮን ትሮሉ በእንቅልፍ ላይ እንዳለና ብቸኛው የህይወት ምልክት ልብ ምቱ መሆኑን ገልጻ ነገር ግን ዲኤንኤው ከሰው ይልቅ ከእጽዋት ጋርም ብዙ የሚመሳሰልም ነገር አለው። ከዚያም አንድሪያስ ኖራን ወደ ቢሮ ወስዷት እዚያም ሲግሪድን አግኝተዋት፣ እሷም በቀድሞ ጀብዳቸው ውስጥ የነበረች ሴት ስትሆን አንድሪያስና ሲግሪድ አሁን ላይ አንድ ላይ ሲሆኑ እሷም እርጉዝ ነበረች። በዚህ ክፍል ውስጥ በሺዎች የሚቆጠሩ ስለ ትሮሎች የተጻፉ የድሮ መጽሐፎችም አሉ። በ1030 ዓ ም የተጻፈው የኦላፍ የመጀመሪያው የትሮል ህግ እዚህ ሲሆን አንድ ክፍሉ የጠፋ ቢሆንም ነገር ግን እሱ ትሮሎቹን ከሀገሩ ያስወጣም ይመስላል። ቡድኑም በአገሪቱ ውስጥ ሌሎች ትሮሎች ተደብቀው ሊሆን እንደሚችል በማሰብ ተጨንቆ ሌላ ጥቃት ቢከሰት ዝግጁ መሆን አለባቸውና ስለዚህ የኖራን እርዳታም ይፈልጋሉ። ምን ማድረግ እንዳለባት እርግጠኛ ያልሆነችው ኖራ መታጠቢያ ቤት መሄድ እንደሚያስፈልጋት ነግራቸው ወጥታ ነገር ግን በእርግጥ ወደይሁን ወዳለበት ክፍል ተመልሰ ወደ ከፍተኛው መድረክ በአሳንሳር ወታ ድምፅ ማውጣት ጀምራም እንጫውንም ቀስ ብላ ነግታው ምንም ነገር ሳይከሰት ሲቀር ኖራ ተስፋ ብትቆርጥም ነገር ግን ዋናው ኮምፒውተር በህይወት ምልክቶቹ ላይ ለውጥ መኖሩን አውቆ ልትሄድ ስትልም ዩነቃናም ተመለከታት። ትሮሉ መንቀሳቀስ ሲጀምር ቡድኑ ወደ ክፍሉ የሮጠ ሲሆን ነገር ግን እሱ በሰንሰለት ታስሮ ነበር። ምለርም ጠባቂውን የዩቪ መብራቶችን እንዳያበራ ቢያዘም ነገር ግን ማሪዮን ትሮሉን መግደል አልፈለገችምና ስለዚህ በቁጥጥሩ ሰሌዳው ላይም ቡና ማፍሳ ማሽኑ ተቃጥሎ መብራቶቹን መስራት ያቆማሉ። ኖራ ወደ አሳንሳሩ ስትገባ በሕንፃ ውስጥ ያሉ ሁሉም ሰዎች ደንግጠው ሸሽተው፣ ይሁን ሰንሰለቶቹን ሰብሮ አሳንሳሩን መጥቶም ይህም እንዲበራ አድርጎት፣ አሳንሳሩ መሬት ላይ ሲንሸራተት ኖራ ለመስረፍ ችላም፣ አንድሪያስም ከፍቶ እንድትወጣ አረድቷት። ምለርም አንድ የትሮል ናሙና በአቅራቢያው ሲንከባለል አይቶ ከመሸሹ በፊት ወስዶትም፣ ይሁን በቤተ ሙከራ ውስጥ እየተራመደ ነውና ዋንግልንም ረግጦ ወዲያውንም ይገለዋል። አንድሪያስና ኖራ ከሲግሪድና ማሪዮን ጋር ደረጃው ላይ ተቀላቅለው ለማምለጥ ወደ ድንገተኛው መውጫ ሮጠውም በዚያ ጊዜ ይሁን ለመውጣት ሕንፃውን ያፈርስና ለጥቂት ሰከንዶች ቡድኑን ትኩር ብሎ ከተመለከተ በኋላም ዞሮ ይሄዳል። ከጥቂት ቆይታ በኋላ አንድ ሄሊኮፕተር ቡድኑ ወደ ራጃ አየር ኃይል ጣቢያ ወስዷቸው እዚያም ወደ ሜጀርነት ካደገው ከቀድሞ ጓደኛቸው ክሪስ ጋር ተገናኝተው በኮንፈረንስ ክፍል ውስጥ እየጠበቁ ሳለ፣ ኖራ ማሪዮንን ዩንን በአግባቡ ባለመጠበቋ ምክንያትም መጨቃጨቅ ጀምራ ጠቅላይ ሚኒስተር ብሪንማን ሲደርስ ንግግራቸውም ተቋርጦ እሱም ፕሮጀክቱ ሁልጊዜም በጣም አደገኛ እንደሆነ ያስብ እንደነበር ተናግሮ ማሪዮን አሁንም ለምርምር ትሮሉ መያዝ ስትፈልግ ኖራ ደግሞ የተፈጥሮን ኃይል መቆጣጠር እንደማይቻል ትጠቁማለች። ብሪንማን ምርምሩን መቀጠል ቢፈልግም እሱ ቅድሚያ የሚሰጠው ህዝቡ ማዳን ነውና ስለዚህ ወታደሩ ይሁንን እንዲገድለው ይፈልጋል በዚህም ኖራ ትናደዳለች ምክንያቱም ባለፈው ጊዜ ንጹህ ትሮልም እንደገደሉም ታምናለች ስለዚህም ብሪንማን በዚያ ጥቃት ወንድሙን እንዳጣና ተመሳሳይ ስህተቶችን መድገም እንደማይፈልግ ገልጾላት ከስብሰባው በኋላ አንድሪያስ ኖራ አንድ ድንጋይ ይዛ እንዳለችም አይቶ የገደሉት የመጨረሻው ትሮል ክፍል ነውና ስህተቶቿን ለማስታወስ እንዳቆየችው አውቆ አንድሪያስም እንዲሁን አደረገና ሰዎች ከስተቶቻቸው ሲማሩ ያድጋሉ ብሏት በመነሳሳት ስሜት ኖራ አንድሪያስን ወደ ክሪስ ከቡድኑ ጋር ወደሚያደርገው ስብሰባ ወስደው እሱም እንዴት ትሮሉን እንደሚያጠቁ መመሪያ ሰጥቷቸው እንዲዘጋጁም ልኳቸው ኖራ ክሪስን እንድትመጣ እንዲፈቅድላት ለመጠየቅ ብትሞክርም ክሪስ ግን ፈቃደኛም አልሆነም። ስለዚህ ኖራ አባቷ በመጨረሻው ትሮል ተገድሏል በማለት ዕዳ እንዳለበት በመናገርም አስተያየቱን ለውጣው። ማሪዮንም ተቀላቅላቸው፣ ክሪስ ወታደሩ ሄሊኮፕተሮቻቸውን ለትሮል አደን በዩቪ መብራቶች እንዳስታጠቃቸውም ያሳያቸዋል። ይህ በእንዲህ እንዳለ በቡስካሮ የበረዶ ሸርታቴ ሪዞርት ውስጥ ሰዎች እየጠጡና እየጨፈሩም ይዝናናሉ። በድንገት ሕንፃው መናወጥ ጀምሮ የዲስኮ ኳሱ በደንስ ወለል ላይም መካከል ወድቆ ሕዝቡም ዩን ጣሪያውን ቀዶ ወደ ውስጥ ከመመልከቱ በፊት አንዳንድ ማግሮምረም ሰምተው ሁሉም ሰው ፎቶግራፍ ማንሳት ቢጀምሩም ዩን ግን ያገሳና ወደ ውስጥ እጁን ሲዘረጋ ይህም እንዲደነግጡና እንዲሮጡም ያደርጋቸዋል። ሰዎቹ እርስ በእርሳቸው ሲገፋፉና የሕንፃው ክፍሎችን መውደቅ ሲጀምሩ መጎዳት ጀምረው ዩን የቻለውን ያህል ሰዎችን ለመያዝ ወደ ውስጥ እጅን መዘርጋቱን ቀጥሎ ሳያኝክም ይወጣቸውም ጀመር። ብዙም ሳይቆይ ሄሊኮፕተሮቹ ደርሰው የዩቪ መብራቶቹንም አብርተው ትሮሉን በቅርበት በመብረር በሰውነቱ ላይ በርካታ ቦታዎችንም አቃጥለው ይህንንም ሁለት ጊዜ ለማድረግ ቢችሉም ዩን በኤሌክትሪክ ምሰሶ ወደ እነሱ ወርውሮ ይህም በአንዱ ሄሊኮፕተር ላይ ከፍተኛ ጉዳትም ያስከትላል። ክሪስ ባልደረባ አብራሪውን አይቶት እሱም ከእሱ ጋር በመዋጋቱ ክብር እንደሚሰማው ነግሮት ከዚያም ሄሊኮፕተሩ ወደቀና በትልቅ ፍንዳታም ወድቆ በውስጥ ያሉትን ሁሉ ሲገድል፣ ክሪስ ተናዶ ለመበቀል ቢጓጓም ነገር ግን ሄሊኮፕተሩም አንዳንድ ጉዳትም ደርሶበታል እና ኖራ ምንም የሞኝ ስራ እንዳይሰራ ነግራው፣ ክሪስ ጠላቱን ሲመለከት ይሁን ከቦታውም ለመልቀቅም ወሰነ። ከዚያ በኋላ ክሪስ ለጓደኛው ጥቂት ቃላት ለመናገር ወደ መውደቂያው ቦታ ቀርቦ ማሪዮን ትሮሎቹ እንደዚህ ጨካኝ መሆናቸውን ማመን ሳትችል ስትቀር፣ ነገር ግን ኖራ የመጨረሻው ትሮል እንደዚህ አልነበረም ብላ ገልጻ እሱ ወደ ቤቱ መሄድ ብቻ ይፈልግ እንደነበር እነሱም ይህን ያህል የተለየ ባህሪ ያሳዩትም ሰዎች ለዓመታት ሲበድሏቸው ስለነበር እንደሆነ እንደምታስብ ተናግራ፣ አንድሪያስ ከዩን ጋር ማውራት ይችሉ ይሆን ብሎ ሲጠይቅ ኖራም ሊረዳቸው የሚችል ሰው እንደምታውቅ ትናገራለች። በሊዚያ በመጨረሻው ጥቃት ቤቱን ያጣው ሰው በመጨረሻም ጥገናውን አጠናቆ፣ በድንገት ጠረጴዛው መንቀጥቀጥ ሲጀምር ውሻው እንደ እብድ እየጮኸ ብዙም ሳይቆዩም ብቅ ብሎም ቤቱ ላይ ረግጦም እንደገናም አፈረሰው። በዶቨር ተራሮች ቡድኑ የተገደበ ወታደራዊ አካባቢ ደርሶ ለማለፍ የተሰበረ አጥር አግኝቶም ወደ አንድ አሮጌ ዋሻ ገብተው እንድሪያስ በግድግዳው ላይ የሚጣበቅ ነገርም አግኝቶ ኖራ፣ ይህን የትሮሉን ንጉሥ ለመግደል የሚያገለግል የአደን ጉድጓድ እንደሆነ ገልጻም፣ ንጉሡን ወደ ሞት ለመሳብ ልጁን አፍነው እዚያ ደብቀውትም ነበር። ከፍተኛ ጉዳት ለማድረስም በድንጋዮቹ ላይ የተቀረጹ የክርስቲያን ምልክቶችም አሉ። ኖራም የትሮል ንጉሱ ወጥመዱ መትረፉን የተናገረች ሲሆን በእርግጥ ከሶስት ዓመታት በፊት የተዋጎትም ትሮል እሱ ነበር። ሆኖም የዚያ ትሮል ልጅ ቅሪቶች በፍጹም አልተገኙም። ቡድኑ ወደ ጉድጓዱ ሲደርስ ኖራ የትሮል ንጉሱን ድንጋይ መሬት ላይ መታ፣ ሌሎቹ እንዳይደናገጡም ጠይቃቸው። በድንገት አንድ ትሮል በፊታቸው ብቅ ያለ ሲሆን ኖራ ይህ ከታሪክ ውስጥ ያለው ልጅም መሆኑን አረጋግጣ ትሮሉ ከእሷ ጋር ምቾት እንዲሰማው ባለፉት ሶስት ዓመታት ውስጥ ብዙ ጊዜ ወደዚህ ዋሻ መጣም ነበር። የአባቱን ድንጋይ ያሳየችውና ካሸተተው በኋላም አፍንጫውን ዳብሳው ትንሽ ድምፅ ስታሰማ ትሮሉ እሷን ለማስመሰልም የደስታ ትናንሽ ድምፆችን አውጥቶ፣ አንድሪያስ ተደንቆ የማወቅ ጉጉት ኖሮትም ኖራ እንዴት ማድረግ እንዳለበት አስተምራው አፍንጫውን ይነካና እሱን ድምፅ ሲያወጣ ከትሮሉ ጥሩ ምላሽ አግኝቶ ፍጥሩም ስም ስለሌለው ኖራ ውብ ብላም ጠርታው እሷም ከትሮሉ አንዱ ውለታም ትጠይቃለች። በቦቨርዲን ኖራ ዩን ሲቀረብ አይታ ስለዚህ የፍሌር ሽጉጥ ወደ አየር ተኩሳ፣ ከዚያም ውብ ከበረዶ ተነሳና ሁለቱም ትሮሎች እርስ በእርሳቸው ማግረምረም ጀምረው፣ ክሪስ ተኩሱ መክፈት ቢፈልግም ነገር ግን ማሪዮን አስቁማው፣ ውብ ሲያገሳ ዩን በረዶን ለመሰንጠቅም መሬት ላይ በኃይል ረግጦ፣ ኖራ በተቻለ ፍጥነት መሮጥ ጀምራ ከዛም ውድቃ፣ ስለዚህ ክሪስ እንድትነሳ ሊረዳትም ግድ ሆኖበት በሚያሳዝን ሁኔታ ውብ በጊዜ ምላሽ መስጠት አልቻለምና ወደ ቀዝቃዛው ውሃ ውስጥ ወድቆ ከመስጠሙ በፊት ለጥቂት ሰከንዶችም ለመንሳፈፍ ታግሎ ከዚያም ዩን ቡድኑን ተከትሎ ሲመጣ ስለዚህ ወደ ሄሊኮፕተሩ ለመግባት ሮጠው ሄሊኮፕተሩ ሲነሳ ዩን ሊመታው ቢሞክርም ግን ለማምለጥና ለመብረርም ይችላሉ። ኑራም ውብ የሰመጠበትን ጉድጓድ ትኩር ብላ ስትመለከትም ስሜቷም ይናጋል። በአየር ጣቢያው ኖራ ውብን አንድ ጊዜ ከዋሻው እንዴት እንዳወጣችሁ ለማሪዮንም ነግራት እሱም ምንም ነገር ለማጥፋትም እንዳልሞከረ ዝም ብሎም ተቀምጦ ለጥቂት ጊዜ ከዋክብትን ተመልክቶ ከዚያም ደህንነት ወደሚሰማ ዋሻ ተመለሰ ብላት፣ ቡድኑ የዩን ጉዞ የሚከታተል ካርታ ተመልክቶ፣ ማሪዮን ይህ የፒሊግራም መንገድ መሆኑን የተገነዘበች ሲሆን ይህም ወደ ሰሜን ወደ ኒዳሮስ ከተማ ይሄዳል። ኖራ ማስታወሻዎቿን ፈትሻ የአባቷን ታሪኮችም ታስታውሳለች። በዚህ ጊዜ ኒዳሮስ ዋና ከተማ የነበረች ሲሆን ኦላፍም እዚያ ሆኖ አገሪቱን ይገዛ ነበር። ይህ ማለት የዩብ ግብን በቀል ነው ማለት ነው። ወደ ትሮንሃይም በረሩና የኖራ አባት የድሮ ጓደኛ ከሆነችው ኤስተር ጋር ለመገናኘት ሄደው እሷ በ1070 እና በ1300 ዓ ም መካከል የተገነባውንና በኋላ የኖርዌይ ልብ ተብሎ የተሰየመውን ኒዳሮስ ካቴድራልን ማሳየቻቸው። ይህ ቤተክርስቲያኗ ቤተ ክርስቲያኗ ያለ ምዕረት አገሪቱን ትገዛ ነበር። ወደ ቤተ ክርስቲያን ስለሚገቡ ክሪስ መሳሪያዎቹን በመግቢያ ላይ ትቶ፣ ኖራ እዚህ የመጣችው የወላፍ መቃብር ስለሆነ እንደሆነ ገልጻ፣ ስለዚህ ኤስተርን በየከርሰ ምድር ዋሻ መርታቸው እሱ ለነሱ በጣም አስፈላጊ እንደሆነ ስለሚታሰብ ቤተ ክርስቲያኗ ኦላፍን ለምን እንደደበቀው ተገርማ አለመግባባት እንደነበራቸውም ትገምታለች። ወደ አንድ ባዶ ክፍል ገቡና ኤስተር ሰዎች ለዓመታት መቃብሩን ያለ ስኬት ሲፈልጉ እንደቆዩ ገልጻ ማሪዮን በዋሻው ላይ ያዩትን ተመሳሳይ ምልክት አስተውላ፣ ስለዚህ ቡድኑ መፈለግ ጀምሮ በግድግዳው ላይ የኦላፍን ምስል ያገኝና አንድሪያስ ሲነካው ትንሽ ቁራጭ ወርቆን በኦላፎር ላይም ቀዳዳም ይተዋል። ኤስተር በመጨረሻው ጦርነት ወቅት ኦላፍ በሆዱ፣ በጭኑና በአንገቱ ላይ ቆስሎ እንደነበር አስታውሳ እዚህም ቦታዎች ሁሉ ነካችና ቁስሎቹ መሆን ባለባቸው ቦታዎች ቀዳዳዎቹን ለመግለጽ የግድግዳው ቁርጥራጮችን ፈርሰው ኖራ በጉድጓዶቹ ውስጥ ችቦዎችን አስገብታ ማዞር ስትጀምር፣ ግድግዳው ውስጥም የሜካኒካል ድምፆችን ሰምተው ሶስቱ ችቦዎች ሙሉ በሙሉ ሲዞሩ በርም ብቂልና አንድሪያስም እንድት ከፍተውም ረዳት ቡድኑም በሌላኛው ክፍል ወዳለው ክፍል ይገባና በመጨረሻም የኦላፍን መቃብር በኩሬ መካከል አግኝቶ ኖራ ሬሳ ሳጥኑን መክፈት ብትፈልግም ኤስተር አክብሮት የጎደለው እንደሚሆንም ታስባለች። ስለዚህ ኖራ ድንገተኛ አደጋ መሆኑን ልታስታውሳት ገድ ሆኖባት ከባድ የሆነውን ክዳን በአንድነት ገፍተው በውስጡ የኦላፍን አጽመ ሰይፍ ይዘውም ያገኙታል። ከብር ስለተሰራ እስካሁንም አልዛገም፣ ነገር ግን እንደ እውነተኛ መሳሪያም የማይጠቅም መሆኑንም ያመለክታል። በኦላፍ ኪስ ውስጥ የጠፋውን የትሮል ሕግ ቁራጭ አግኝተውን ቡድኑ የወረቀቱን ምስል ለሲግሪድ ለመላክ ክፍሉን ለቆ እ ተስፋን በተቋሙ ውስጥ ካለው ግማሽ ጋር አያይዘው አሁን ሙሉውን ጽሑፍ ማንበብ ችለው ኦላፍ ትሮሎቹን ከሀገሪቱ የማስወጣት ሀሳብን ተቃውሞ እንደነበር መማር ይችላሉ። ቤተ ክርስቲያኒቱ ዕልቂቱን ለመቀጠል እሱንም ገደለችው። ይሁንም ኦላፍን መበቀል ሳይሆን የሚፈልገው ሙሉ የሰው ልጆችንም መበቀልም ይፈልጋል። ይህ በእንዲህ እንዳለ በሪዞርቱ ላይ የተሰነዘረው ጥቃትና የሰውየው የፈረሰ ቤት ቪዲዮዎች በዓለም ዙሪያ በመገናኛ ብዙኃን እየታዩ ታዋቂ ሆነው የሌሎች ሀገሮች መንግስታት ትሮሉ ምን ሊያደርግ ይችላል ብለውም ይጨነቃሉና አስፈላጊ ከሆነ እርምጃ እንደሚወስዱም ዝተውም ነበር። ብሪንማን በጋዜጣዊ መግለጫ ላይ ቀርቦ ፒሊግሪሞች መንገድ ላይ ያሉትን ሰዎች ሁሉ እያፈናቀሉ መሆናቸውን ቢገልጽም ነገር ግን ይህን እንዴት እንደሚፈታ ለሚጠይቀው ዘጋቢ ምላሽ የለውም። ክሪስ ወደ ጣቢያው እንዲመለስ ቢጠራም ነገር ግን መልእክቱን ችላ ብሎ እንዲዋጉም ከጓደኞቹ ጋርም ይቆያል። ቡድኑ ብር ጠንካራ ስላልሆነ ኦላፍ ቀደም ሲል ትሮሎቹን ለመዋጋት ምን እንደተጠቀመ በማሰብ ተገርሞ፣ ኖራ ኩሬውን ታስታውስና አንድ ቢላዋ በቅዱስ ውሃ ውስጥ ነክራ፣ ከዚያም የትሮል ንጉሱን ድንጋይ በእሱ ላይ ስትነካ ድንጋዩ ወዲያውኑ ለሁለትም ይሰበራል። ይህም ትሮሎች ለቅዱስ ውሃ ደካማ መሆናቸውንም ማረጋግጦላቸው። ከዚያ በኋላ ክሪስና ማሪዮን ከተፈናቀሉ ሰ ሰዎች ጋር ለመነጋገር ሮጠው እርዳታ ሲጠይቁ ህዝቡ ሀገራቸውን ለመከላከል ዝግጁ ሆኖ ጮኸው። ኤስተር የቤተ ክርስቲያንን ደውሎች እንዴት መደወል እንዳለበትም ለአንድሪያስ ስታስተምር ወታደሮች የቅዱስ ውሃ በዕቃ መጫኛ መኪናዎች ወደ ወታደራዊ መኪናዎችም ለማጓጓዝ ከኩሬ ወደ መኪናዎቹ የሚወስድ መስመር ተፈጥሮ ይህም ወታደሮቹ መሳሪያዎቻቸውን ለመሙላትም ተጠቀሙበት። ምሽት ላይ ዩን በመጨረሻ ብቅ ብሎ ጥቂት ህንፃዎችንም አፍርሶ ወደ ቤተ ክርስቲያኑን ጉዞ ሲያደርግ እና አንድሪያስ ደውሎችን መደወል ጀመረው። ይህም የዩንን ጆሮ ጎዳውና ፍጥነቱን ቀንሶ፣ ከዚያም ወታደሮቹ ተኩሱ ከፍተው የቅዱስ ውሃ ጥይትም የዩንን አካል በበርካታ ቦታዎች ሲመታው ቀስ በቀስም እየተጎዳ ታይቶ፣ ዩን አብዷልና አንድ ዛፍም ወደ ቤተ ክርስቲያኑ ወርውሩም ደውሎቹንም አጠፋ። አንድሪያስና ኤስተር ከመጎዳታቸው በፊት መሮጥ ችለው ወታደሮቹ መተኮሳቸውን ቢቀጥሉም፣ ነገር ግን በቅዱስ ውሃው የደረሰው ጉዳት እንደጠበቁት ውጤታማም አልነበረም እና ዩን መገስገሱንም ቀጥሎ ክሪስ መሬት ላይ የጫኑትን የፈንጂዎች መስመሪያ ፈነዳ ሲሆን በዚህ ጊዜ ቃጠሎም ከባድ ነበር። ነገር ግን ትሮሎ አሁንም በህይወት አለ። ዩን ወደ እነርሱ ሲመጣ ቡድኑ መሮጥ ጀምሮም፣ ነገር ግን ጩኸት ሲሰማ ደንግጦ ሁሉም ሰው ሲደነቅ ውብ ተመልሶ መጥቷልና ለመዋጋትም ዝግጁ ነበር። ሁለቱም ትሮሎች ወደ ወንዙ ገብተው በኃይለኛ ጥንካሬ መዋጋት ጀምረው ዩን ውብን በጭካኔ መምታትና ወደ ድልድዩ መወርወር ችሎ ይህም አወቃቀሩን አፍርሶ ትሮሉ ወደ ውሃው እንዲገባም አድርጎት ኖራ ጓደኛዋን ለመርዳት ተስፋ ሳትቆርጥ ብትሞክርም ግን ምን ማድረግ እንዳለባትም አታውቅም። ማሪዮን ዩን ልብ ምት እንዳለው ስለዚህ ከውስጥ ሊያጠቁት እንደሚገባም ታስባለች። ስለዚህ ቅዱስ ውሃው ልቡን ሊያጠፋው ይችላል ብላ የቀራቸው አንድ ቦምብ ብቻ ስለሆነ ስለዚህ መጠንቀቅም አለባቸው። ዩን ውብን በወንዙ ውስጥ መምታቱንና የበለጠ ጉዳት ለማድረስ አወቃቀሮቹን እንደ መሳሪያ መጠቀሙን ቀጥሎ ክሪስና አንድሪያስ ወደ ሄሊኮፕተሩም ሲገቡ ኖራና ማሪዮንም ለመተኮስም ሮጠው ብዙ ጉዳት ባያደርሱም፣ ግን ቢያንስ ይህ ትኩረቱንም ስቦት ምንም እንኳን ውብ አሁንም በጠላቱ እግር ስር በውሃ ውስጥ ተጣብቆ ቢሆንም ክሪስ ሄሊኮፕተሩን በትግሉ ዙሪያ እንዲበር እያዞረ ቦምቡ ሲንሸራተት አንድሪያስ በጊዜው ሊይዘው ቢሮጥም፣ ነገር ግን ሪሞቱ በመንገድ ላይ ይወድቅና ይሰበራል። ይህ ማለት አሁን ቦምቡን ለማፈንዳት ያለው ብቸኛ መንገድ በየእጅ ቦምብ መጠቀም ብቻ ነው። ነገር ግን ይህን ለማድረግ አንድ ሰው አብሮ መውረድ አለበት። አንድሪያስ ምን ማድረግ እንዳለበት ያውቃልና፣ ስለዚህ ለመጨረሻ ጊዜ ሲግሪድን ለመሰናበት ደውሎ ግን በደንብ ሳይሰናበታትም ተቋርጦ በዚያን ጊዜ ውብ ራሱን ስቶ ሴቶቹም ጥይት አልቆባቸውም። ማሪዮን ስትሮጥ ግን ኖራ ተስፋ ለመቁረጥም ፈቃደኛ አልሆነችም። ከዚያም ሄሊኮፕተሩ በመጨረሻ የዩን ጭንቅላት ላይ ደርሶ አንድሪያስ ከእጅ ቦምቡና ከፈንጁ ጋር ዘሎ ወጥቶ ዩን ሁሉንም ሲውጥም የእጅ ቦምቡም ውስጡ ፈንድቶ ቅዱስዋውን በትሮሎ አኳል ውስጥ ሁሉም ልኮ ጠንካራ ቆዳው መቃጠል ይጀምርና ህመሙ ሲያዳክመው እያገገመ ያለው ውብም ወደ ደረቱ እንዲደርስና ልቡን እንዲቀድ ለማድረግ ችሎም የዩን አካልም በወንዙ ውስጥ እየተበታተነም ይወድቃል። ከጥቂት ጊዜ በኋላ ቤተክርስቲያኒቱ እየተጠገነች ሲሆን ኤስተር የኦላፍን እውነተኛ ታሪክ ለማስተማርም ኤግዚቢሽን ከፍታ ሲግሪድ ልጁን ወልዳ ክሪስ አቅፎትም አይተን ውብ አሁን በተራሮች ላይ እንዲንቀሳቀስ ተፈቅዶለት የኖራን ካቢኔ በመደበኛነት እየጎበኘም ይህ በእንዲህ እንዳለ ምለር የሰረቀውን አሙና ላይ ሲሰራ ቆይቶ ነበርና አሁን ወደ ትንሽ ትሮል አድጎም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ